የሚጠገም መሆኑ ጥሩ ነው። ፋሲ ዘጠና ዘጠኝ ሳይሆን ማሬ ምን አደርገዋለሁ። አይ አደለም አደለም፣ ማሬ ሀምሳ ሶስት ነው። ጎርማሳ ነው። ስፖርት ስለሚሰራ ደግሞ ስፖርት ስለሚሰራ ደግሞ ሰውነቱ ምናምን ያምራል። እርግጥ ስቅል ያለ ነው። ከኢትዮጵያ ከወጣ በጣም ቆይቷል እና በጣም ዘመናዊ ነው። የተማረ ነው። ዜግነቱ ኢትዮጵያ ደግሞ ኢትዮጵያዊ ነው። ግን ዜግነቱ አማርኛ ያወራል ኢትዮጵያዊ ነው። እዛ ጋር ሰላሳ ሶስት አመት ነው የኖረው። ማህበረሰብ ያየው አይበረክትም። ረጀቲ አንቺ ግብቃንደሽ ነው እንጂ የምታደርጊው። ባልሽ ሃምሳ ሶስት ዓመት ነው እንደነገርኩሽ በደም ኢትዮጵያዊ በዜግነት አሜሪካዊ ነው። አገር የኖረው ሰላሳ ሶስት ዓመት ነው። የራሱ ቤት አለው፣ የራሱ ስራ አለው፣ የተማረ እርግጥ ስትል ያለ የሀምሳ ሶስት ዓመት ቸኮሌት ከለር ስፖርት ስለሚሰራ ሰውነቱ ያምራል። እንዲህ ስታየው የአስራ ሰባት ዓመት ወረምሳ እንጂ የሃምሳ ሶስት ዓመት ጎልማሳ አይነት ነው። እድሜ ልክሽ ምታመሰግንኝ ከዚህ በኋላ ፋሲካ ላይፍ ስትገባ ከሱ በተጋባት በኋላ እነዚህ ልብሶች ልትሸጥ አይደለም፣ ቦታ ልታሳያችሁ ነው። ሀገር ስትዞር ሀገር ልታሳያችሁ ነው። የገዛቻቸውን ብራንድ እና ኤልቪ፣ ፕራዳ፣ ጉቺ ጎሳውት ሽቶችን ልታሳያችሁ ነው። ልብስ ልትሸጥ አይደለም፣ ሀገር ልታሳያችሁ ነው። ዛሬ የምሳይን ምዘነው አንድ የሚባል ሬስቶራንት እንዲህ እንዲህ የሚባል እያለች ስትበላ ልታሳያት፣ ብራንድ ልብሶቿን፣ ጫማዎቿን፣ ሜካፖቿን፣ ሽቶቿን ልታሳያት፣ ሜካፕ ስትቀባ ልታሳያት፣ ሱማንሄ ልትቀያይርባችሁ እንጂ ቁጭ ብላ ከእናንተ ጋር የተደረቅ ልብስ ትሸጣለች። ምጥሮ ነው። እንዲ የሃምሳ ሶስት አመት ረባት ወንድ ልጅ እስከ ሰባ አመቱ ጎረምቻ ነው። ምቀኛ ሁንሽ አሁን መጥተው ጦሬ ነው ገለመለ ካሎሽ ምቀኝነት ነው። አንቺ አልፈልግም ስትይ በተው እኔም በውስጥ ሊለምን እንዳትሰሚሽ አሁን ያፈልገዋለው ይሄ ላንቺ ነው፣ ይሄ ላንቺ ነው። በቃ በቃ የአረብ ሀገር ህይወት በቃሽ። ቀጥታም መጥቶ ዱባይ መጥቶ ሰርጎ አንግቶች ነው አሜሪካ ይዞት የሚለው አንድ ልፋት የለም ልጅሽ ነው ከኢትዮጵያ አንቅቶ ሁለታችን አሜሪካ ሀገር በራሱ ቪላ ቤት ስልስስ ሰርጎ አይሞራችኋል። ኦኬ እሺ ማሬ ማይ ብራሶ አታረጊም። ሹፌር ቀጥሮ አንቺ ከኋላ ተቀምጠሽ ከልጅሽ ጋር